በምዕራብ ጎጃም ዞን ባለፉት ሁለት ዓመታት ሲቆራረጥ የነበረው መማር ማስተማር በተጠናከረ መልኩ ከተጀመረ ወራት ተቆጥረዋል። ተማሪዎቹ ከትምህርት በመራቃቸው የስነ ልቦና ጫና እንደነበረባቸው ገልጸው በአሁኑ ወቅት በደስታ ትምህርታቸውን እየተከታተሉ ስለመሆኑ ይገልጻሉ። አሪፍ ነው ያለው ነገር መጀመሪያ አካባቢ ነበር ትምህርት ጉለት ምናምን ነበረ። አሁን ላይ ከነበረው ከፊቱም አንጻር የመማር ማስተማር ሂደቱም አሁን ላይ አሪፍ እየሄደ ነው። ተማሪውም ተመምህራኑ በተረጋጋ ሁኔታ ነው ሁላችንም መምህራን እያስተማር ያለው እኛም ተማሪዎችም እየተማርን ያለው በተረጋጋ ሁኔታ ነው። ካምናው በተሻለ ዘንድሮ አሪፍ የሆነ የትምህርት አሰጣጥ አለው ብዬ አስባለሁ። ዘንድሮ ላይ ደስ ይላል። ካምና የተሻለ ትምህርት መነቃቃትም አለ። ሲቀጥል ካምናው አምና ላይ ምንም አልነበረም። ለአስራ ሁለተኛ ክፍሎች እናውቃቸዋለን። በአንድ ፈረቃም ስለነበረ ተጎርተው ነው የጨረሱት። ዘንድሮ ላይ ደስ የሚል ነገር አለው። የተማሪዎች ከአሁን ስላ አቆቁመን እኛ እንዴት መማር እንዳለብን ምናምን እኛ በተመቸ መንገድ እያካሄድን ነው፣ እያገዙን ነው እነሱም ሲቀጥል ዘንድሮ ላይ ሙሉ ተማሪው ትምህርት እንዳለ አውቋል። ተማሪዎቹ በቀጣይ ለሚወስዷቸው ክልላዊና ሀገር አቀፍ ፈተናዎች ዝግጅት እያደረግን ነው ሲሉ በትምህርት ቤቶቻቸው በቂ ድጋፍ እየተደረገላቸው ስለመሆኑ ያነሳሉ። ቲዩቶሪያል እየተጠራን እንማራለን። ከቲዩቶሪያል ባለፈ ደግሞ እኛ ላይብራሪ እየመጣነው የሚከብዱን ነገሮችና አጋዥ መጽፎችን እያየን ቀጣዩን የሚመጣውን የሚኒስቴር ፈተና ለማለፍ ዝግጅት እያደረገ ነው። የፍኖት ሰላም ዜሮ አንድ የመጀመሪያ ደረጃ ሙሉ ሳይክል ትምህርት ቤት ርዕሰ መምህር አቶ ተመስገን መኮንን በዚህ ዓመት 1843 ተማሪዎችን በመመዝገብ በወቅቱ ትምህርት እንዲጀመር ስለመደረጉ ያነሳሉ። መምህራን ከመደበኛው የመማር ማስተማር ስራቸው በተቃራኒ ሸፍ ተማሪዎችን የማብቃት ስራ እየሰሩ ስለመሆኑ በመጠቆም ቶር እየተሰጠ ያለው ከአንደኛ ክፍል ጀምሮ እስከ ስምንተኛ ክፍል ነው። ግን ለየት ባለ መልኩ ስድስተኛ እና ስምንተኛ ክፍሎች በተለይ ቅዳሜ ቅዳሜ ሳይቋረጥ በተለይ እንግሊዘኛ፣ አጠቃላይ ሳይንስ፣ ሂሳብ እነዚህ ጠጠር ጠጠር ያሉ ትምህርቶችን በአግባቡ ቱቶሪያል እንዲሰጧቸው ከመምህራን ጋር ተነጋግረን ጨርሰናል። ቅዳሜ ቱቶሮ ይጀምራል ማለት ነው እና በዚህ አግባብ ልጆችን ለመደገፍ እየተደረገ ያለው ጥረት ሰፊ ነው። የፍኖት ሰላም ትምህርት መምሪያ ኃላፊ አቶ የስጋት ደሴ ባለፉት ሁለት ዓመታት ተቋርጦ የቆየውን ትምህርት በማስቀጠል ከትምህርት ገበታ ውጭ ሆኖ የቆዩ ተማሪዎችን በመመለስ የመማር ማስተማር ስራውን ውጤታማ ለማድረግ አስፈላጊ ሁሉ ርብርብ እየተደረገ ስለመሆኑ ይገልጻሉ። በትምህርት ዘመኑ በ102 ትምህርት ቤቶች 89 ሺ በላይ ተማሪዎች ትምህርታቸውን እየተከታተሉ እንደሚገኙም አክለዋል። በከተማ ደረጃ በቅድመ መደበኛ ወደ በግል እና የመንግስት ሆኖ ወደ 11 ትምህርት ቤቶች አሉን። እነሱ ሙሉ በሙሉ የጀመሩበት ሁኔታ ነው ያለው። ከአንድ እስከ 8ኛ ወይም ደግሞ አንደኛና መካከለኛ ደረጃ የምንለው ወደ 15 ትምህርት ቤቶች አሉን። ከ15 ትምህርት ቤቶች የግል እና የመንግስትን ጨምሮ ማለት ነው። ከ15 ትምህርት ቤቶች አንዱ ትምህርት ቤት ነው መማር ማስተማር ያልጀመረው። ይህም ይሄም ሰላም አምባ ወይም ማረሚያ ቤት የሚባለው ትምህርት ቤት መማር ማስተማሩን እነሱ የሰው ኃይል ገብቷል ብሎ እስካላሳውቁን ድረስ መማር ማስተማር ያልጀመረው። ሌሎቹ ግን መማር ማስተማሩን የጀመሩበት። ሀይ ስኩል ደረጃ ደግሞ ወደ ሶስት የሀይስኩሎች አሉን። እነሱም በወቅቱ ሙሉ በሙሉ ወደ ስራ የገቡበት ሁኔታ ነው ያሉ። እንደ ምዕራብ ጎጃም ዞን የመንግስት ኮሚኒኬሽን ዘገባ እድሜያቸው ለትምህርት የደረሰና በትምህርት ቤቶች የሚጠበቁ ተማሪዎች በትምህርት ገበታ ላይ እንዲገኙ መምህራንና የትምህርት መምሪያው ጥሪ አቅርበዋል። ከዚህ ጉዳይ ሳንወጣ በደቡብ ወሎ ዞን በዘንድሮ ዓመት ከባለፉት ዓመታት በተሻለ መልኩ የመማር ማስተማር ስራው ተጠናክሮ ስለመቀጠሉ ተገለጸ። በዞኑ ተማሪዎችን ወደ ትምህርት ገበታቸው የመመለሱ ስራ ተጠናክሮ እንዲቀጥል ሁሉም ርብርብ ሊያደርግ እንደሚገባ አምት ተጠይቋል። ሳሙኤል ወርቃየው ተጨማሪ ያለው በአማራ ክልል ባለፉት አመታት በጸጥታ ችግሮች ምክንያት የተስተጓጎለውን የመማር ማስተማር ስራ በዘንድሮው የትምህርት ዘመን ወደነበረበት ለመመለስ ጥረቶች ሲደረጉ ቆይተዋል። በደቡብ ወሎ ዞን አልቦከ ወረዳ በሚገኘው የሰራረቡ አንደኛ ደረጃ ትምህርት ቤት ተማሪዎችም ትምህርታቸውን እየተከታተሉ ይገኛሉ። በትምህርት ቤቱ የስምንተኛ ክፍል ተማሪዋ ኢማን መሐመድ የጸጥታ ችግሩ በአካባቢው ባለፈው አመት በትምህርት ዘርፉ ላይ ሲያሳድር የነበረውን ችግር በማስታወስ በዚህ አመት ትምህርቴን በሰላም እየተከታተልኩ ነው ስትል ትናገራለች። ከመስከረም ጀምሮ እስካሁን ባለው የትምህርት ሂደት ደህና ነው። በጥሩ ሁኔታ እና በላቀ ሁኔታ እየተማርን ነው። መምህሮቻችንም በተሻለ ሁኔታ እያገዙንና እኛም እነሱ ያሉንን በማድረግ ትምህርታችን እየተከታተልን ነው። በጥሩ ሁኔታ ወደ ቀጣይ ትምህርት እንደምናልፍ ተስፋ አደርጋል። የትምህርት ቤቱ መምህራንም በአካባቢው ተማሪዎችን ወደ ትምህርት ገበታቸው የመመለሱ ስራ አሁንም ስራ የሚጠይቅ ቢሆንም ከባለፈው አመት አንጻር ሲታይ ግን የመማር ማስተማር ስራው በዚህ አመት በተሻለ መልኩ እየተሰጠ መሆኑን ገልጸዋል። ባለፈው ግን ያው ብዙ ትምህርት ቤቶች ተዘግተውብናል። ተማሪዎች በረብሻው ምክንያት ከትምህርት ገበታቸው እየተቋረጡ ወደ ከተማ እየተሳደዱ ሻይ ቤት እየተቀጠሩ ህይወታቸው የተለያየ ነገር ሆኖ እያየን በጣም እያዘንን ነው። ዘንድሮ ግን በመከፈቱ የተወሰኑ ተመልሰውልናል። አሁንም ይቀራል። ከባለፈው አመት በዘንድሮ አመት በጣም የተሻለ ነው። እኛ ዚህ እያስተማር ጉድኝት ነን። እኛ የጉድኝት ማዕከላችን ራሱ የተዘጋለ አብረውም ማለት ነው። እኛ ማዕከሉ ብንሆንም በእኛ ጋር ያሉ ቅርንጫፎች ተዘግተባቸው ነበር። ዘንድሮ ግን ሁሉም እነዛም የተዘጋው ትምህርት ቤት አካባቢ ራሱ እያስተማሩ ነው። እየተሻለ ነው። ትምህርት ከፖለቲካ ነፃና ገለልተኛ ነው ያሉት መምህራን፣ ይህም ታሳቢ በማድረግም በአካባቢው ብሎም በክልሉ ተማሪዎች ወደ ትምህርት ገበታቸው እንዲመለሱ በማድረግ የመማር ማስተማር ስራው በተሻለ መልኩ ተጠናክሮ እንዲቀጥልም ጠይቀዋል። ማንኛውም ሕፃን ከትምህርት ገበታው ላይ እንዲቋረጥ አንፈልግም። አሁን ጸጥታ በሌለበት አካባቢ ራሱ ጸጥታ እንዲኖር ይደረግልን። በትምህርት ዘርፉ በባለፉት አመታት ያጋጠሙ ችግሮች በዚህ አመት እንዳይደገሙ ከባለድርሻ አካላት ጋር በቅንጅት በተሰራ ስራ በደቡብ ወሎ ዞን በሚገኙ ትምህርት ቤቶች የመማር ማስተማር ስራው እየተከናወነ መሆኑን የገለጹት ደግሞ የዞኑ ትምህርት መምሪያ ኃላፊ አለምነው አበራ ናቸው። አንድ መቶ አስር ቅድመ አንደኛ ደረጃ ትምህርት ቤቶች አሉ። አንድ ሺ ሁለት መቶ ሰማኒያ አምስት አንደኛ ደረጃ ትምህርት ቤቶች አሉ። ሰባ ሁለተኛ ደረጃ ትምህርት ደስ የሚለው በሁሉም ትምህርት ቤቶች ምዝገባ ተካሂዷል። ከ1285 ትምህርት ቤቶች በዚህ ሳምንት ሰኞ የሚከፈቱ አምስት አሉን። በ1210ሩ ትምህርት ተጀምሯል። እነዚህ ትምህርት ቤቶች ካምፕ የነበሩና ማህበረሰቡ ውስጣቸውን እያጸዳና እያድሰ ዘጌት ያሉ ናቸው እንጂ ሁሉም ትምህርት ቤቶች ላይ መማር ማስተማሩ ተጀምሯል ማለት ነው። ይሄ የተመዘገበ ተማሪ ወደ ክላስ ገብቶ በመማር ገር ከ90 ፐርሰንት በላይ ተማሪው አሁን ክፍል ውስጥ ይገኛል ማለት ነው። ዘገባውን ያደረሰን አማራ ሚዲያ ኮርፖሬሽን ሲሆን ተማሪዎችን ወደ ትምህርታቸው እንዲመለሱ የማድረግ ስራዎችን ጨምሮ የተጀመሩ የመማር ማስተማር ስራዎች ተጠናክረው እንዲቀጥሉ ማህበረሰቡ እያደረገ ያለውን ተሳትፎ አጠናክሮ እንዲቀጥልም ተጠይቋል። ተመልካቾች እዚህ ጉዳይ ላይ እንቆያለን። የ2018 የክልሉ የትምህርት አሰጣጥ ሁኔታ ምን ላይ ነው ያለው? አሃዞች ምን ያመላክታሉ? የሚለው ልንመለከት ነው። መታሰቢያ አሃዞች ምን ያመላክታሉ? አጠቃላይ የክልሉ የትምህርት አሰጣጥ ያለበት ደረጃ ምን ይመስላል? የሚለውን ደግሞ እስኪ መረጃ አድርሽ። ጥሩ የ2018 የትምህርት ዘመን ከተጀመረ የተወሰኑ ወራቶች ተቆጥረዋል። ቀደም ሲል በዘገባዎቻችንም ለማካተት እንደሞከርነው በአማራ ክልል የተለያዩ ከተሞች እንዲሁም ደግሞ ዞኖች ላይ ያለውን የመማር ማስተማር ሂደት ሰላማዊ እንዲሆን ለማድረግ እንዲሁም ደግሞ የተመዘገቡ ተማሪዎችም ወደ ትምህርት ገበታቸው እንዲሰማሩ ለማድረግ የተለያዩ ጥረቶች እየተደረጉ ነው የሚገኙት። ይሁን እንጂ እንደአጠቃላይ የነበረው የጸጥታ ችግር የትምህርት ዘርፉን በእጅጉ እንደጎዳው ይታመናል። ቁጥሮች ምን ይላሉ የሚለውን ነገር ስንመለከት አሁን ባለንበት 2018 ዓ ም ላይ በክልሉ 7.4 ሚሊዮን ተማሪዎችን ለመመዝገብ ታቅዶ ነበረ። ይሁን እንጂ መመዝገብ የተቻለው ሶስት ነጥብ ስድስት ሚሊየን ተማሪዎችን ነው። ያ ማለት የቅዱን አርባ ዘጠኝ ከመቶ ማሳካት ነው የተቻለው። ሌሎቹ ከሶስት ነጥብ ሰባት ሚሊየን በላይ የሚሆኑ ተማሪዎች ዛሬም የትምህርት ገበታቸው ላይ ሊገኙ አልቻሉም፣ በክልሉ ማለት ነው። እንደ አጠቃላይ ያለውን የትምህርት እንቅስቃሴ ስንመለከት አስራ አንድ ሺ ሰማኒያ ሁለት የሚሆኑ ትምህርት ቤቶች ይገኛሉ በክልሉ። ከዚህ ውስጥ እንግዲህ ስምንት ሺ ሰባት መቶ አርባ ስድስት የሚሆኑ ትምህርት ቤቶች ናቸው በአሁኑ ሰዓት አገልግሎት እየሰጡ የሚገኙት፣ አጠቃላይ ካሉ ትምህርት ቤቶች ውስጥ ሰባ ስምንት በመቶ የሚሆኑት ናቸው ማለት ነው ተማሪዎችን እያስተማሩ የሚገኙት። ሌሎቹ ሁለት ሺ ሶስት መቶ ሰላሳ ስድስት ትምህርት ቤቶች በተለያዩ ምክንያት አሁንም ተማሪዎችን መቀበል ያልቻሉ ትምህርት ቤቶች ናቸው። በአማራ ክልል የተለያዩ ከተሞች ላይ የተሻለ አፈጻጸም ያላቸው ማለትም በዚህ ዓመት ተማሪዎችን ለመቀበል የራሳቸውን እቅድ አውጥተው የእቅዳቸውን አብዛኛውን በመቶ ማሳካት የቻሉ ደግሞ ከተሞች አሉ። እነሱን ስንመለከት ለምሳሌ ወልዲያ ከተማ በዚህ ዓመት መዘግባለሁ ብሎ ከያዘው የተማሪ ቁጥር መቶ በመቶ ማሳካት የቻለ ከተማ ነው። ባህርዳር 99 በመቶ፣ ኩምቦልቻ 97 በመቶ፣ ደሴ ላይ 94 በመቶ የሚሆኑ ተማሪዎችን መመዝገብ ተችሏል። ደብረ ብርሃን 92 በመቶ እንዲሁም ደግሞ የጎንደር ከተማ 81 በመቶ የሚ ሊሆኑ የእቅዱን ተማሪዎች ዘንድሮ መመዝገብ ችሏል ማለት ነው። ከዚህ ጋር ተያይዞ የሚነሱ ሌሎች ደግሞ በገጠር ዞን አስተዳደር የሚገኙ አካባቢዎችን ማንሳት ይኖርብናል። የዋገምራን አካባቢ ስንመለከት 63 በመቶ የሚሆኑ ተማሪዎችን በዚህ በ2018 ዓ ም መመዝገብ ችሏል። በኦሮሞ ብሔረሰብ አስተዳደር ዞን ውስጥ ከ79 በመቶ በላይ ተማሪዎች መመዝገብ ችለዋል። ደቡብ ወሎ ዞን ደግሞ 61 በመቶ የሚሆኑ ተማሪዎችን በዚህ ዓመት አስመዝግቦ ለትምህርት ገበታቸው እንዲዘጋጁ ማድረግ ችሏል። ሌሎች ደግሞ ከዚህ በተቃራኒ ዝቅተኛ የነበረ አፈጻጸም ያላቸው አካባቢዎችንም ማየት እንችላለን። ለምሳሌ ምስራቅ ጎጃም ዞን ላይ አስራ ሰባት ነጥብ ሰባት በመቶ ብቻ ተማሪዎች ናቸው ዘንድሮ ትምህርት ለመማር ምዝገባ ያካሄዱት ምዕራብ ጎጃም ላይ ሀያ ነጥብ ስድስት በመቶ ሰሜን ጎጃም ሀያ አንድ ነጥብ ስድስት በመቶ እንዲሁም ደግሞ አዊ ላይ አርባ አራት በመቶ ተማሪዎች በዚህ ዓመት መመዝገብ ተችሏል እንግዲህ እነዚህን አካባቢዎች ስንመለከት በክልሉ አሁንም ትኩረት የሚሹ አካባቢዎች ስለመኖራቸው አመላካሽ ተደርጎ መውሰድ ይቻላል መልካም ክቡራትና ክቡራን ተመልካቾቻችን፣ ይህንን መነሻ አድርገን ተጨማሪ ማብራሪያ እንዲሰጡን እንግዳ ጋብዘናል። እንግዳችን ባህር ዳር ስቱዲያችን ነው የሚገኙት። በአማራ ክልል ትምህርት ቢሮ የሕዝብ ግንኙነት ኃላፊ ናቸው፣ አቶ ጌታቸው ቢያዝን ይባላሉ። አቶ ጌታቸው ለጊዜዎት ከልብ ነው የምናመሰግነው። ቀደም ሲል በአሃዛዊ መረጃዎቹም ተመልክተናል። ከቅዱ አንጻር ከ3.7 ሚሊዮን በላይ ተማሪዎች ዛሬ ወደ ትምህርት ገበታቸው መመለስ አልቻሉም። አጠቃላይ ወደ ትምህርት ገበታቸው መጥተው መከታተል የሚጠበቅባቸውን ተማሪዎች ተደራሽ ለማድረግና ምቹ ሁኔታ ለመፍጠር ምን ተሰራ የሚለውን ቀዳሚ ጥያቄ እናደርግ። እሺ እጅጋርጊ አመሰግናለሁ። ቀደም ብሎ እንደተባለው መረጃዎች አካባቢ የሚተካከሉ ጉዳዮች ይኖራሉ። እንግዲህ በአለፉት ሁለት አመታት ክልላችን ከትምህርት አኳያ የገጠመውን ችግር ለማስተካከል በቅድመ ዝግጅት ምዕራፍ ሰፋፊ ስራዎች ሲሰሩ ቆይተዋል። ከክልል ጀምሮ እስከ ቀበሌ ድረስ የተለያዩ መድረኮችን ለማካሄድ ጥረት ተደርጓል። ባለፉት አመታት ትምህርት የገጠመውን ችግር እንዴት እንውጣ፣ ከዚህ ችግር እንዴት መቀልበስ እንችላለን የሚሉ ሰፋፊ ውይይቶች፣ መድረኮች፣ ግንዛቤዎች ለመፍጠር ጥረት ተደርጓል። በዚህ መሰረት ከባለፉት አመታት በተሻለ መንገድ በዚህ አመት ተማሪዎች ተመዝግቧል። በዚህ ረገድ ቅድመ አንደኛ ደረጃ ላይ የእቅዳችንን 76 ፐርሰንት ነው የመዘገብ ነው ወደ 768829 ተማሪዎች ናቸው የተመዘገቡት። ከአንድ እስከ 8 ስምንተኛ ክፍል የእቅዳችንን 54 ፐርሰንት ነው መመዝገብ እና ትምህርት ማስጀመር የቻልነው ይህም 2 ሚሊዮን 834127 ተማሪዎች ተመዝግበው ትምህርት እየተከታተሉ ነው። ከዘጠነኛ እስከ አስራ ሁለተኛ ክፍል የእቅዳችንን 33 ፐርሰንትን የመዘገብ ነው። 47476 ተማሪዎች ናቸው የተመዘገቡት። በአጠቃላይ እስከ ትናንትና ድረስ ያለው ሀዝ የሚያሳየን ከቅድመ አንደኛ እስከ ሁለተኛ ደረጃ ትምህርት ቤት ድረስ ሰባት ነጥብ አራት ሚሊዮን ተማሪዎች እንመዘግባለን ብለን አቅደን አሁን ላይ ከአራት ሚሊዮን በላይ ተማሪዎች የእቅዳችንን አምሳ አራት ፐርሰንት ተማሪዎች ተመዝግበው ትምህርታቸውን እየተከታተሉ ነው። ያሉት እናንተ ጋር ያለው መረጃ ቆየት ያለ ነው። ይሄ እስከ ትናንትና ድረስ ያለ መረጃ ነው። ከትምህርት ቤቶች አኳያም እስካሁን ድረስ ዘጠኝ ሺህ ሰላሳ አንድ ወይም የእቅዳችንን ሰማንያ አንድ ፐርሰንት ትምህርት ቤቶች ተከፍተው መማር ማስተማሩን እያስቀጠሉ ነው ያሉት። ይህን ለማድረግ እስካሁን እየተሰሩ ያሉ ስራዎች ምንድናቸው? ቅድምም እንዳልኩት ሰፋፊ መድረኮች፣ ውይይቶች ማህበረሰቡን ያሳተፉ የትምህርት ማህበረሰቡን የአካባቢውን ነዋሪ ያሳተፉ መድረኮች ተፈጥረዋል። በዚህ ረገድ መግባባት ተፈጥሯል። ትምህርት ቤቶች እንዲከፈቱ አንድ እድል ሰጥቷል። በሌላ መንገድ ደግሞ የባለፉት ዓመታት በተለይ የሁለት ዓመት የትምህርት ስራችን ችግር መደገም የለበትም የሚል ቁጭት ተፈጥሯል በማህበረሰቡ ዘንድ። በዚህ ረገድ አሁን ላይ ዘጠኝ ዞኖች ከሰማኒያ ፐርሰንት በላይ አፈጻጸም ያላቸው ናቸው። የተማሪ ምዝገባና የተመዘገቡ ተማሪዎችን ወደ ትምህርት ቤት መጥተው በማስተማር ረገድ ስድስት ዞኖች ደግሞ ከ60 ፐርሰንት በላይ አፈጻጸም ያላቸው ናቸው። ይሄ ባለፈው ዓመት በ2017 ላይ ያልነበረ አፈጻጸም ነው። በ2016 ዓ ም ያልነበረ አፈጻጸም ነው። በዚህ አመት በጣም የተሻገር ነው። አሁንም በቀጣይ ይህንን ማጠናክረን መቀጠል ያለብን ነው። ቅድም ሲባል እንደነበረው የተወሰኑ ደግሞ ዞኖች ላይ ትንሽ የምዝገባ አፈጻጸማቸው ችግር ያለባቸው አሉ፤ ምስራቅ ጎጃም እና ምዕራብ ጎጃም ግን፣ እነዚያም አካባቢ ያለውም ቢሆን የተመዘገቡ ተማሪዎችን በማብቃት ረገድ እየተሰሩ ያሉ ስራዎች እነሱ በጣም መልካም ናቸው። ቀሪ 46 ፐርሰንት ተማሪዎችን ወደ ትምህርት ቤት ለማምጣት ደግሞ አሁንም ሰፋፊ ስራዎች እየተሰሩ ናቸው። ከእነዚህ ስራዎች በተለይ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ተጽዕኖ ፈጣሪ ግለሰቦች የአካባቢው ማህበረሰብ ትምህርት ቤቶች ተከፍተው ተማሪዎች ወደ ትምህርት ቤት እንዲመጡ በማድረግ ረገድ አሁንም የጀመርነው ስራ አለ። እሱን አጠናክረን የምንቀጥል ነው የሚሆነው። ውይይቶች፣ ንግግሮች ተስፋ እያመጡ ስለሆነ ቅድም ደቡብ ወሎ ላይም ሲገለጽ እንደነበረው አብዛኛው ትምህርት ቤቶች ተከፍተው አገልግሎት እየሰጡ ነው። ይህን ተሞክሮ ሌሎች አካባቢዎች ላይ እንዲሰፋ በማድረግ ረገድ ስራ እየተሰራ ነው ያለው። ወደ ትምህርት ቤት የመጡ ተማሪዎችን ደግሞ የማብቃት ስራ ደግሞ ሌላው ስራችን ነው። ባለፉት ሁለት ዓመታት ትምህርት ተቋርጦ የቆየባቸው አካባቢዎች አሉ። ተማሪዎች ተስፋ ቆርጠው ወደ ሌሎች ስራ እንዳይሰማሩ በማድረግ ረገድ እየሰራ ናቸው ያሉ ስራዎች ስለነበሩ ወደ ትምህርት ቤት የመጡ ተማሪዎችን የማብቃት ለስምንተኛ ክፍል ለስድስተኛ ክፍል እንዲሁም ለሀገር አቀፍ ፈተናዎች ደግሞ የማዘጋጀቱን ስራም ጎን ለጎን እየተሰሩ ነው ያሉ። በትምህርት ቤቶች ግብዓት የማሟላት ስራዎችም እነዚህም ተጠናክረው ቀጥለዋል። በተለይ በእነዚህ ችግር ባለባቸው አካባቢዎች ላይ ለተማሪዎች ቁሳቁስ የማቅረብ ደብተር፣ ዩኒፎርም ሌሎች የትምህርት ቁሳቁሶችን በማቅረብ ረገድ ሰፋፊ ስራዎች እየተሰሩ ነው። ሌላው በክልሉ መንግስት ደግሞ ኢኒሽቲቭ ደግሞ በተለይ የክልሉ ትምህርት ከገጠመው ችግር ለመውጣት እንደ አንድ ኢኒሽቲቭ የተወሰደው የትምህርት ቤት ተማሪዎች ምገባ ስራ ነው። በዚህም የክልሉ መንግስት ከአምስት መቶ ሚሊዮን ብር በላይ በጀት መድቦ በብዙ ዞኖች ላይ የተማሪ ምገባ ስራ ለማስጀመር ወደ ተግባር ገብተናል። ይህም ለትምህርት ለተሳትፎም ለፍትሃዊነቱም ለጥራቱም አስተዋጽኦ በጣም ከፍተኛ ነው ብሎ መናገር ይቻላል። ከዚህ ባለፈ ደግሞ ተማሪዎችን ቅዳሜና እሁድም በሌሎች በተቃራኒ ፈረቃም የማብቃቱ ስራ ተጠናክሮ ነው የቀጠለው። ይህን በማድረግ ረገድ የድጋፍና ክትትል ስራችንም ከመቼውም ጊዜ በላይ አጠናክረን ስራ ለመስራት ጥረት እያደረግን ነው ያለን። ያ ብቻም አይደለም። አሁን ላይ በክልላችን ትምህርት በማስጀመር ረገድ ተሳትፎን በማሳደግ ረገድ ካለፉት ሁለት እና ሶስት አመታት የተሻለ ተስፋ የታየበት ስለሆነ ይህን ተስፋ የበለጠ በማስፋትና በማጠናከር በዚህ አመት ተሳትፏችንን አሁን ቅድም ከያለበት 54 አፈጻጸም ወደ ተሻለ 80 እና 90 ፐርሰንት አፈጻጸም ለማምጣት ተደጋጋሚ ውይይቶች እየተደረጉ ነው። ስራዎች እየተሰሩ ነው። ግባቶች እየተሟሉ ነው። ይህንን ማህበረሰቡም ተረድቶ ያልተከፈቱ ትምህርት ቤቶች ተከፍተው አገልግሎት እንዲሰጡ በማድረግ ረገድ ርብርብ እንዲያደርግ አጋር አካላትን በዚህ ረገድ የጀመሩትን ድጋፍ የግብዓት የማሟላት የትምህርት ቤቶችን መሰረተ ልማት የማሟላት አዳዲስ ግንባታዎችን በመገንባት ረገድ አጠናክረው እንዲቀጥሉ ጥሪያችንን እናቀርባለን። መልካም። አቶ ቤታቸው፣ በእርግጥ እየተሰሩ ያሉ ስራዎች እንዳሉ ያው ቀደም ብሎ ማሻሻያዎችም እንዳሉ እና ለውጦች እንዳሉ እየነገሩ ነበር። ከዚህ በኋላ የሚጠበቀው ውጤት እንዲመጣ ደግሞ አጠቃላይ በመንግስት በኩል እንዳለው ስራ ሁሉ አጠቃላይ ለዚህ ለትምህርቱ ሰላማዊነት ሁሉም የድርሻ መወጣት አለበት። ይህንን እኛም እየተከታተልን መረጃዎችን የምናደርስ ነው የሚሆነው። ለዛሬ ግን ለሰጡ ማብራሪያ ክልብ ነው የምናመሰግነው። ጥሩ ጊዜ ሆንለት።